ምንም ነገር ብታርገው መንግስት ሺህ ጊዜ ኢትዮጵያ ተቀይሯል፣ ለውጥ የለም። ለውጥ የሚኖረው ህዝቡ ይቀያር፣ በቃ መንግስት አንድ ነው የሚሆነው። ምን ያደርጋል? ከተ መቀየር ያለበት ህዝቡ እንጂ መንግስት አይደለም፣ ኢትዮጵያ ላይ ምክንያቱም የመጣውን መንግስት በሙሉ ኮምፕሌን አድርገን ጨርሰናል። አንድ የመጣውን መንግስት የተቀበለው ነው የለም፣ የለም፣ የለም፣ ውሸት ነው። ኢትዮጵያ ላይ ምንም ነገር መንግስት ቢመጣ ተመስገን ብሎ የሚገዛ ተመስገን ብሎ ጦርነት አልመኝለትም መሳሪያህን ለመንግስት እሽጥና በሰላም ነው። ወልቃይትን የሚሰጥብህ መንግስት የለም፣ ወልቃይት አይሰጥብህም። አይዙባ ለወገን ተጨንቃል፣ ለጎጃም ልጅ ተጨንቃል፣ ለጎንደር ልጅ ገንዘብ አዋጣና በሚሊዮን ላከው። መቶ ሺህ ላክ ማለት መቶ ሺህ ዶላር አንድ ላይ አድርገ ላክ ማለት ጎንደር ላይ ተአምር ትሰራል። መቶ ሺህ ዶላር ጎጃም ላይ ላክ ማለት ተአምር ትሰራለ ጎጃም ላይ። አታደርጉትም፣ አታደርጉትም። ደሃ ውዝብ እንዲያድቅል ነው የምትፈልገው ዜሮ ተገባል። አበሻ የተረገመ ፍጡር የተረገመ ጌታ። አሜሪካ ብታየው የሚናናቀው አበሻ ነው። አውሮፓ ሀገር ብትሄድ አረብ ሀገር ብትሄድ የትም ሀገር የሚናናቀው መተያየት የማይፈልገው አበሻ ነው። ተረግመናል። ሌላው እኮ ብታየው እንዴት እንደሚዋድ ኑሮ ውድ ነው ይላል። የሚይዘው ስልክ ራሱ የሚዘገን ነው። ኑሮ እኮ ተወዷል ብሎ እጁ ላይ የመቶ ሀምሳ ሺ ብር ስልክ አለ። የሁለት መቶ ሺ ብር ስልክ አለ እጁ ላይ ረ ስራ የለኝም እያለ ረ አዳምጥም የመቶ ሀምሳ ሺ ብር ስልክ አለ እጁ ላይ ጌታ መሰከረኝ። ምን አለ ዮኒ፣ ግን ጤነኛ ነህ። ኑሮ ብቻ በቂ ነው። ሌላውን ትተቀው። ብሩ ወድቋል አለ እኮ ኢኮኖሚ ተቀበረ እኮ ዮኒ የሉም እኮ ኖ። ኑሮ ተወደደ ብሎ መኖሩን የሚያቆም የለም። ኢትዮጵያ ኑሮ አልተወደደም የተባለበት ዘመን አላቀው። ኢትዮጵያ በምንም ዘመን ላይ ለምቦጫን የምትጥል ሀገር ተመስገን ጥሩ ዘመን ነው የምትለው ህዝብ የላት። ኤኒ ታይም ኮምፕሌን ብቻ ነው ያለ። በየትኛውም ዘመን ላይ ብትሄድ ኢትዮጵያ ኮምፕሌን የሚያደርግ ህዝብ እንጂ አፕሪሺየት የሚያደርግ ህዝብ የላት። ምንም አይነት መንግስት ሲመጣ ያመሰገነ ህዝብ አምጣ። ህወሓት ሲመጣ ከሱ ሴጣን ይሻለናል ሲባል ነበር። አሁን ከአብይ ሴጣን ይሻለናል፣ ከደርግ ሴጣን ይሻለናል፣ ከኃይለ ስላሴ ሴጣን ይሻለናል፣ ከሚኒሊክ ሴጣን ይሻለናል። ሁሉም ቢመጣ ሴጣን ይሻለናል የሚል ቀባ ጣሪ ሌባ ህዝብ ነው ያላት። ህዝቧ ነው መቀየር ያለበት እንጂ መንግስት አይደለም። ህዝብ ሌላ የሶማሌ ህዝብ ለእኛ ይሰጠን የኢትዮጵያ ገደል ሌላ ቦታ ላቀ። ኢትዮጵያ መቼም በህዝቧ ላይ ኮምፕሌን የምታደርግ እሱም ብቻ አይደለም። አሜሪካን ሀገርና አበሻ ቤት የሚያሳየው አክትና አበሻ ሌላ ዜጋ ሲመጣ የሚያሳየው አክት የተለያየ ነው። የትም ቦታ ላይ ሄድ አበሻ የራሱን ነገር ሪስፔክት አርጓያቅ አበሻ ቤት ሲበላጠጥ አይዋለን ነጭ ቤት ይግባል፣ ሌላ ዜጋ ጋር ይግባል ኩሽሽ ብሎ የምታየው አበሻ። ሁልጊዜ አበሻ በአበሻ ነገር ላይ ኮምፕሌን፣ የአበሻን መንግስት የአበሻን ነገር ምንም አያከብርም። አበሻ የሚዋደደው መቼ እንደሆነ ታውቃለህ? ሯጭ ሯጭ ያሮጠውን ሩጫ አሸንፎ ሲመጣለት ኢትዮጵያ ሀገር ይሄዳል። ከዛ ውጭ መከባበር አያውቅም። ያሮጠውን ሩጫ ሌላው ሮጡ ባሸነፈው ኢትዮጵያ አሸነፈች ብሎ ይመጣለን። ከዛ ውጭ መከባበር የሚባለው ምንም ነገር ቀውስ የሆነ ህዝብ ነው። ህዝብ ነው መቀየር ያለበት መንግስት ሳይሆን ኢትዮጵያ ላይ ህዝብ ይቀየር፣ ሌላ ህዝብ ይምጣል። እንዲህ አንተ እኮ ጎረቤት ሀገር ያለችውን ኤርትራን እኮ ማየት ትችላለህ። ጎረቤት ሀገር ኤርትራን ማየት ትችላለህ። ጎረቤት ሀገር ኬንያን ማየት ትችላለህ። ጎረቤት ሀገር ኢቨን ግብፅን ማየት ትችላለህ። ጎረቤት ብዙ ሀገሮችን ማየት ትችላለህ። የመንን ማየት ትችላለህ። ጅቡቲን ማየት ትችላለህ። እካከቃቅ የሆኑ ሀገሮች ግን የራሳችንን አናመሰግንም በራሳችን ላይ አንሰራም። ለህዝባችን የምንሰራለት ምንም ነገር የለም። ከጦርነት ውጭ ለአበሻ የምንፈልግ እዚህ ሆነን ለጦርነት ነው የምንፈልገው አበሻ እንዲጋደል ህዝቡ። እስቲ አማራ ክልል ላይ ትምህርት ቤት እንስራለት የሚል ታመጣለ። ማዳበሪያ ችግር ነው አይደል? አማራ ክልል ለምንድን ነው ማዳበሪያ ዋታችሁ የማትገዙት? ለምን አማራ በሚሊዮን በቀን እነ መማራውን ሶስት ሚሊዮን አራት ሚሊዮን መሰብሰብ ይችላሉ። ለምን ማዳበሪያ ይገዙም? የለም የለም ውሸት ነው። ኢትዮጵያ ላይ ምንም ነገር መንግስት ቢመጣ ተመስገን ብሎ የሚገዛ ተመስገን ብሎ የሚሰራ የለም። እኔ አንድ አብይን አሁን በጣም እየተሻለና እያከበርኩት የሄድኩበትን የሄድኩበት ነገር የለም። ለምሳ እንዳውም ጊዜ የለም። ለምን ይሄ ሰውዬ አያጭስ አይቅም አይጠጣ። ሌላው ቢገባ ቅመውበታል። አራት ኪሎ ተቅመውበታል፣ ተጭሶበታል፣ ተጠጥቶበታል፣ ሴተኛ ዳሪ ገብቶበታል። ከዚህ በፊት አሁን ተዘምሮበታል ተዘምሮበታል እግዚአብሔር ተመስግኖበታል። ባለቤቱ እግዚአብሔርን የምታመሰግን ሀምብል የሆነችው ከዶክተር አብይ እኔ ወይዘሮ ዝናሽ ታያቸውን የመጨረሻ ማከብራ ሴት ናት። የሴት ልክ ብያታለሁ። እግዚአብሔሯን የምታመሰግን የማትመጻደቅ ሴት እሷ ናየሁ ጌታ ብርክ ያርገች። የአማራ ሴት መለኪያ እሷ ናት። አመስጋኝ፣ እግዚአብሔርን ፈሪ የሆነች ሴት አለ አራት ኪሎ አዲስ አበባ ላይ የማትጠጣ የማትቅም የማታጨስ ወይዘሮ አዳነች አበቤ ይመጣለች። አትቅምም፣ አታጨስም፣ አትጠጣ። ውጭ ላይ ሄዳ በየባሩ ማታ ላይ በስልጣኗ ለሴተኛ አዳሪ ገንዘብ እየከፈለች አትውል። ይህም ጥቅማችን ነው። አዲስ አበባ ልጆች በምንም ነገር ላይ ኮምፕሌን የምታደርገው ምንድን ነው? አሜሪካን አገር በታይትሉ የሚሰራ የለም። በኢትዮጵያ ባለው በኢንጂነሪንጉ በዶክትሬቱ በምናምን የሚሰራ የለም። አብዛኛው ዜ ያገኘውን ስራ ሰርቶ ነው ላት ላት ተብሎ የሚያልፍለት። ለምሳሌ አካውንቲንግ ተመርቃል። በአካውንቲንግ ስራ ላታገኝ ትችላለ። ዘበኛ ሆነ ተቀጥረ፣ በዘበኝነቱ ትንሽ ቆይተ ኦፕኒንግ ሲኖሩ እዛ መስሪያ ቤት መቀጠር ስትችል፣ እንዴት በአካውንቲንግ አልቀየሩ አልቀጠሩኝም ብለን ሰፈር ውስጥ ድንጋይ ስታሞቅ ትውላል። ኢንጂነር ሆኜ እንዴት በኢንጂነሪንግ አልሰራውም ብለ ሰፈር ውስጥ ድንጋይ ታሞቃለ። ግን የሆነ ካምፓኒ ላይ እርግጠኛ ሆኜ በዘበኝነት ብትቀጠር፣ የስራ ሲወጣ እዛ ላይ ገብተ መስራት ትችላል። አታደርግም ሀሳብ የላችሁ። ሀሳብ ስለሌላችሁ በቅናት ሰግጥ ሰግጥ ሰግጥ እየተባባልክ ኢትዮጵያ ላይ ምን እያስት ኖራል። መቀየር ያለበት ህዝቡ እንጂ መንግስት አይደለም ኢትዮጵያ ላይ ምክንያቱም፣ የመጣውን መንግስት በሙሉ ኮምፕሌን አድርገን ጨርሰናል። አንድ የመጣውን መንግስት የተቀበልነው የለም የለም። አስታውሳለሁ ህወትን ቀቅለን ልንበላት ቀቅለን ቀልቅለን ልንበላት። አብሬ ሰርቻለሁ። ህወትን ቀንደኛ ተቃዋሚ ነኝ። ለእኔ ብቻ ለጅዋር መሐመድ እንኳን ፔቲሽን በዛ ጊዜ አልተፈረመም። ዮኒ ማኛን ከዩቲዩብ እናባረው ብለው የተፈረመብኝ እኔ ብቻ ቀውጤ አርጊያት። ለምን ይህን ውሸታም ህዝብ ሰምቼ ይህን ቀባጣሪ ህዝብ ሰምቼ ህዝባችን ተበድሏል ብዬ ጮኹኝ? እኔ አልበደለችም ይመዋት ጌታ ምስክሬ፣ አንድም ነገር አልበደለችም ይመዋት። እኔ ቤተሰቤ አልበደለችም። የኢትዮጵያ ህዝብን ተበድሏል ብለው እነ ታማኝ በየነ ተበጥረቀው በእነሱ የተነሳ ማለት ነው ቀቦችዋል እኔ ግን ቤተሰቤም እኔም ህወሓት በድላኝ አታውቅ። አሁንም ነግራሃለው፣ ዶክተር አብይ አህመድ የእኔም ቤተሰብ አልበደለብኝም፣ አልነካብኝም፣ ቀና ብሎ አላየኝም። የሰፈሬን ልጆች ቀና ብሎ አላየም። የልደታ ልጆች ምንም የሆነው ነገር የለም። ግን የውሸት እዚህ ፕሮፓጋንዳ ይሰራል። አልሰማህም? አልሰማህም? ዶክተር አብይ ሚሊየን ጊዜ ይሻለኛል፣ ሚሊየን ጊዜ ምክንያቱም በኢትዮጵያ መንግስት አንዳቸውም ተከብረው ስለማያውቁ እኔ ማክበር ጀምራለሁ። አንዱም መንግስት ተከብሮ አያውቅም በኢትዮጵያ ታሪክ ነገርኩ። ደርግ መጣ፣ ደርግን አባረርን። ኃይለ ሥላሴ ኃይለ ሥላሴን አባረሯቸው። ህዋት መጣች፣ ህዋት ተባረረች። ብልጽግና መጣ፣ ይህን አባረሩ። ፋኖ ይመጣል፣ ፋኖ ይባረራል። ማንንም አንስማማም። ስለዚህ የሆነ ቦታ መቆም አለበት፣ መቆም አለበት። ስለዚህ እኔ በደንብ አርጌ በቃ እንዲያውም በጥሩ መንገድ ይህን ነገር ጀምረዋል። ኢትዮጵያ ላይ ጦርነት አያስፈልግም። የአማራ ልጆች አማራ መርዳት ትፈልጋላችሁ፣ ጎጃምና ጎንደር መርዳት ትፈልጋለ። ገበሬው የሚፈልገው ማዳበሪያ ነው። ማዳበሪያ ግዛለት፣ ግዛለ። ማዳበሪያ አትገዛለትም፣ አትገዛለትም። እኔ የጥይት የአምስት መቶ ጥይት እኔ እችላለሁ። ተላለች መጣ የማዳም ቅመም እችላለሁ እኔ እያለች እዚህ ወሬ ድሮን ተጨፍጭፎ አልቆ ነው። አልሰማህ ለአማራ ህዝብ እኔ ጦርነት አልመኝለትም። መሳሪያህን ለመንግስት ሽጥና በሰላም ነው። ወልቃይትን የሚሰጥብህ መንግስት የለም። ወልቃይት አይሰጥብህ። አይዞ ኑር ኑርባት ሀገሯ ሺህ ጊዜ አይኖርም። ህይወት አንዴ ናት። ስለዚህ የአማራ ልጅ አትሽወድ። በተለይ ጎጃምና ጎንደር ያለ ኦሮሞ ክልል ያለው አይሰማህ አይሰማህ ያ መንግስት ትክክል ነው የኢትዮጵያ ህዝብ ነው መቀየር ያለብን ለምን አሜሪካን ሀገርም ይሄን አይቼዋለሁ አሜሪካን ሀገር አበሻው በጣም ነው የሚናናቀው በጌታ የማይጓደድ ህዝብ ካመጣ አበሻ አሜሪካን ሀገር በጣም ነው የሚናናቀው አረብ ሀገር ሄድ አበሻ አበሻውን ይንቃል ካናዳ ሄድ የትም ሀገር ሄድ አበሻ አበሻውን ይንቃል ይሄ ማንን ነው ሁሉ አበሻ አበሻን የሚንቅ አጋንንት አለበት አጋንንት ከሌላ ህዝብ ጋር በሰላም ይኖራል፣ ከአበሻው ጋር መኖር አይችልም። ይሄ አጋንንት አለብን በቃ። ስለዚህ ችግሩ የመንግስት ሳይሆን የህዝብ ነው። አበሻ አበሻን አይወድም አይወድም፣ በቃ። ይሄ ማንነታችንን እግዚአብሔር አምላክ ቢለውጥልኝ ደስ ይለኛል። ስለዚህ የመንግስት ችግር እንዳልሆነ ስንት መንግስት ቀይረን አየን። ስንት መንግስት ቀይረን አየን። ለውጥ የለም። ስንት መንግስት ቀይረን ንገሩ ስንትና ስንት መንግስት ኢትዮጵያውያኖች ቀየርን ለውጥ መጣ? ሁሌ ምንድነው ነው ውድ ነው፣ ኑሮ ህይወት ውድ ነው እንዴ እነ ፋትር በመቶ ሀምሳ በመቶ ኖ ነ በብር ከሀምሳ በገዝተው ሁለት መቶ ሀምሳ ሁለት ብር ከሀምሳ እንትኑን ቆዳውን ይሸጡ ነበር። ኑሮ ውድ ነው ብለው ጌታ በህዋት ጊዜ ኑሮ ውድ ነው ተብሏል። ዘይት ስንት ነበር በህዋት ጊዜ? እኔ አስታውሳለሁ በግ አርባ አምስት ብር የነበረበት ጊዜ አስታውሳለሁ። ኑሮ ውድ ነው ተብሎ ኤቭሪቲንግ ኮምፕሌን ነው ሀበሻ የሚወደው። አምስት ብር ነበር አይደል? ዘይት አምስት ብር ነበር ኢትዮጵያ ዘይት አምስት ብር ያ አራት ብር በሌትር ነበር። ኑሮ ውድ ነው ሲሉ ነበር። ኤቭሪ ታይም ብትሄድ ኢትዮጵያ ኮምፕሌን ከማድረግ ውጪ ምንም ነገር የለንም። እና የክፋት ጥግ ሰው ነው። ሰው ነው መቀየር ያለበት ሰው ነው። እንዴ መጠጥ ቤቱን የሞላችሁት እናንተ አደላችሁ። አዲስ አበባ ብትሄድ አሁን ሰው ይሰማል። ስጋ ቤት ስታይ ሰው ርቦት የሚውል ይመስላል። መንገድ ላይ ስትሄድ ምንም ነገር የለም፣ ግን ወሬው ደስ ይላል። ለወገን የተጨነክ፣ ለወገን የተጠበብክ። ኮንክ ግዛለት። ለወገን ተጠባል፣ ለወገን ተጨንቃል፣ ለጎጃም ልጅ ተጨንቃል፣ ለጎንደር ልጅ ሄይ ገንዘብ አዋጣና በሚሊዮን ላከው። መቶ ሺህ ላክ ማለት መቶ ሺህ ዶላር አንድ ላይ አድርገህ ላክ ማለት ጎንደር ላይ ታምር ትሰራለ። መቶ ሺህ ዶላር ጎጃም ላይ ላክ ማለት ታምር ትሰራለ ጎጃም ላይ። አታደርጉትም፣ አታደርጉትም። ደሃው ህዝብ እንዲያልቅልን ነው የምትፈልገው። ይሄ ምስኪን ህዝብ እንዲያልቅ ስራችሁ ነው እና ጭራሽ ኑሮ ተወዶ ሰው የሚነዳው መኪና ኢትዮጵያ ላይ እኔ በኑሮ ርካሽ በተባለበት ጊዜ አይነዳው። እንዲያው በእኛ ጊዜ እኮ የሚባለው ታውቃላችሁ፣ በእኔ ዘመን ከንዱ አይቀር ዴክስ፣ ከሞቱ አይቀር በኤድስ የሚባል ነው። ዴክስ መኪናውን አዲስ አበባ ላይ ባጃጅ ማለት ነው። ዴክስ ያለው ሰው ያለውን ነገር አይተህ ታውቃለህ። በእኛ ጊዜ ዴክስ ያለው ሰው ማለት በረበስ ብብቱን አበጥሮ ሲሽከረከር የሚውል ነው። ማንን ሊሰማ ቪኤት የማይታሰብ ነው። ጨርሶ ቪኤት ምናምን የመንግስት ነበር፣ ግለሰብ ቪኤት ያለው አናቅ እንዴ። ሰፈር እኛ ሰፈር አለች አይደል እንዴ ወይ ብላ የምትባል ቮልክስቫገን ነበረች። እኛ ሰፈር ወይ ብላ ማርያም ለቀብር ብቻ ነው በሬሳ ብቻ ነበር የምሄድባት እና ወይ ብላ ተባለች እንዴ። ይታወቅ አልቆ ምንም የሌለበት አሁን ተሽቀርቁሮ ሰቡ ቪኤት ይዞ እንደ ተራ ነገር ነው የሚያወራው። ኢትዮጵያ ላይ ያም መሀል እንዴ ኑሮ ውድ ነው ይላል የሚይዘው ስልክ ራሱ የሚዘግን ነው። ኑሮ እኮ ተወዷል ብሎ እጁ ላይ የመቶ ሀምሳ ሺ ብር ስልክ አለ። የሁለት መቶ ሺ ብር ስልክ አለ እጁ ላይ። ኧረ ስራ የለኝም እያለ፣ ኧረ አዳምጥም። የመቶ ሀምሳ ሺ ብር ስልክ አለ እጁ ላይ ጌታ መሰከር። ስለዚህ ውሸት፣ ውሸት፣ ውሸት፣ ውሸት። አበሻን ኑሮ ተወዷል ብለህ ምን ቢለ እንዳታም እስቲ ከዋሸው ከአሜሪካን ሀገር፣ ከአውሮፓ ከአረብ ሀገር ኢትዮጵያ ሄዳችሁ ስታዩዋቸው ቤተሰቦቻችሁ የተቸገሩ ነው የሚመስሏችሁ ወይስ ምችት ድልት ያላቸው ነው የሚመስሉት? አንተ አፈር መስለህ ትሄዳለህ፣ እነሱ ጨድራሽ መስሚያቸው ጥጥም አፈር ውጭ የሚኖሩ የሚመስሉት እነሱ አንተ እኸክ እዛ ስትሄድ አይገርም። እና ብዙ ጊዜ በውሸት ኑሮ ተወዷል እያሉ ገንዘብን ጋጥ አርቆ የሚበሉ ናቸው። ጋጥ ገንዘብ ነው የሚበሉ ስልክ ራሱ መታወራቸው ገንዘብ ልልቅ ስትል አደል የማን አባቱ ያወራል። እህታችንንም ያት ሰላም ቤክዬ፣ ኢትዮጵያ ላይ አሁን ስልክ ደውለህ እንዲሁ ሰላም ናችሁ እንዴት ነው ቤተሰብ እንዴት ናችሁ? ልብ ካለ በለዚህ፣ አረ ኳስ እያየሁ ነው ብሎ ነው የሚዘጋብህ ጌታ። ማንም አውራም። ቤተሰብ ናፍቆ ብደውልና እንዴት ናችሁ ሰላም ቤተሰብ እንዴት ነው አለ፣ የሆነ የምታወራኝ ነገር አለ ይላል። ጭራሽ እስክሪፕቶ ሊያስ ብሎ ነው የሚል እንጂ የት አባቱ ሊያወራ ፍላጎቱ አለው። እኛን ማውራት ጆሮ ላይ ነው የሚጠረቅም ፍላጎት እንኳን የላቸውም። ስለዚህ የሚፈልጉን እኛ ለጥቅማቸው ብቻ ነው የሚፈልጉ፣ ለምንም አይፈልጉንም። አሁን አብዛኛው እኔ አሏቸው ኢትዮጵያ ላይ ያለው ሰው ዘመናዊ ሆኗል፣ ገንዘብ አለው፣ ይሰራል፣ ግን ከአንተም ይቦጠብጣል። በምን የሚያፈላው ይሄ ነው። አንተን እዚህ ተሳቀ ምን ብለህ ትቦጠብጣለህ? እየሸቀለ ገንዘብ እየያዘ ከአንተም ይቀበላል፣ የለኝም ይላል፣ ከአንተም ይወስዳል። ስራውንም ይሰራ፣ አንተንም እዚህ ቦታ ቦታ ይፈልጣል። ጨካኞች ናቸው፣ በጣም ጨካኝና እኔም አሁን የምናገረው ኢትዮጵያ ላይ ምንም መንግስት፣ ብንቀይር ህዝቡ ካልተቀየረ ለውጥ አናመጣም፣ ለውጥ አናመጣም፣ ለውጥ አናመጣም። ምንም ነገር ብታደርገው መንግስት ሺህ ጊዜ ኢትዮጵያ ተቀይሯል፣ ለውጥ የለም። ለውጥ የሚኖረው ህዝቡ ይቀያር፣ በቃ ህዝቡ ይቀያር። መንግስት አንድ ነው የሚሆነው። ምን ያደርጋል? ከተስማማ አይጣለ፣ መንግስት በግዳ አይጣለ። እንግዲህ ምን ያደርጋል አልጣላም አልከው፣ መንግስትን በምን ይጣላል? እኔ አልጣላም ካልኩ በግድ ትጣላኛለህ? ውሸታም ቀጣፊ ነው፣ በተለይ ዲያስፖራው። በነገራችን ላይ ሀብታሙ አያሌው እንደዛ ተንገብግበህ አንድ ነጥብ ሁለት ሚሊዮን ሰብስክራይብ ያለው ዩቲዩብ ተዘጋል። ሀብታሙ አያሌው አንድ ነጥብ ሁለት ሚሊዮን ሰብስክራይብ ያለው ዩቲዩብ ገዝቶ ፀዳበት፣ ተዘጋ። አየህ፣ ሆዳም ስትሆን በህዝብ ላይ ስትነግድ ዜሮ ትገባል። አበሻ የተረገመ ፍጡር የተረገመ። ጌታን አሜሪካ ብታየው የሚናናቀው አበሻ ነው። አውሮፓ ሀገር ብትሄድ፣ አረብ ሀገር ብትሄድ፣ የትም ሀገር የሚናናቀው መተያየት የማይፈልገው አበሻ ነው። ተረግመናል። ሌላው እኮ ብታየው እንዴት እንደሚዋደዱ ነው። ሌላውን ህንድ ብታየው ህንዱን ሲወደው፣ ኤዥያን ብታየው ኤዥያን ይወደዋል። ላቲኖ ብታየው ላቲኖን ይወዳል። አበሻ ስታየው የሆነ ሬስቶራንት ገብተህ ስታየው ሌላ አበሻ ካለ ፊቱን ይቆመጭ ይጨዋል። በቃ ይገላምጣል። ምና በጣም በጣም የወረደ ማህበረሰብ ያለን እኛ ወርደናል። ሌላ ቦታ ላይ ብትገባ እስቲ ግባ፣ ሌላ ሌላ ሌላ ቦታ ላይ ኩምሽሽ ብሎ የሚቀመጥም በጭባጭ አበሻ ነው። አሁን የነጭ ባር ቢገባ፣ የጥቁሮች ባር ቢገባ ቀዛኑ ነው የሚመጣው። አበሻ ልክ አበሻ ቤት ሲገባ ግን ይላል፣ ቁንጫ ሲኮፈስ ታየዋል። በጣም ነው የሚያሳዝን። በጣም በጣም በጣም እኛ ክፉዎች ነን፣ ጌታን ክፉ ነን። እግዚአብሔር ልቦና ይስጠን። ስለዚህ መቀየር ያለበው ህዝቡ እንጂ። አሁን ለምሳሌ ለንደን ላይ ሙሉ ሙሉ ተዘግቷል። የምታመሽበት ቤት ለንደን ላይ የለም። በድብድብ አበሻ ቤት ይደባደባል፣ ይፈነካከታል። ሙሉ ታግዷል፣ ሙሉ ታግዷል። አበሻ ቤት ለንደን ላይ አትችልም፣ ባለጌ መረን ስለበዛ ሱማሌ ከእኛ ይሻላል እንዴ? ሱማሌ ተባበራል። ጀግኖች ናቸው። ኤርትራውያን ያቸው ለራሳቸው ወርቆች ናቸው። እኔ ይመቹኛል ከእኛ ጋር።